የፀደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋሳ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይጀላችሁ የመጣ አማርኛ ፊደላትን ቃላት ምስረታ የሚል ነው። እንግዲህ የአማርኛ ፊደል መጀመሪያዎችን የአማርኛ ፊደላቶች የመጀመሪያዎችን ጽፌ ከዛ ደግሞ እንዴት ቃላቶችን እንደምሰራላችሁ በደንብ አድርጋችሁ እናንተ ትከታተለው ያለች ሁን ያነብላችኋለሁ። እንግዲህ የመጀመሪያ የአማርኛ ፊደላቶችን መጀመሪያ የሚቀመጡትን አሳያችኋለሁ። ከዛ ቀጥዬ ደግሞ በመጀመሪያ ፊደላቶች ቃላቶችን እንዴት አገጣጥሜ እንደምጽፋቸው እነሱን አሳያችኋለሁ ማለት ነው ላቶችን እንዴት አገጣጥሜ እንደምጽፋቸው ማለት ነው። ስለዚህ አሁን እዚህ ጋር የተጻፉት እነዚህ የምታዩቸው ይቺ አማርኛ ፊደል የመጀመሪያዋ ሰ ናት። እንግዲህ ሰ ሰ ትባላለች። እዚህ ጋር ምናያት ሰ ላ ም። እንግዲህ እነዚህን ፊደላት አገጣጥሜ ስጽፋቸው ምን ይላሉ? እዚህ ጋር ሰላም ሰላም ይላል። እንግዲህ እዚህ ጋር ስንጽፋቸው ደግሞ ሰ ማለት እዚህ ጋር የምናያት ይሄ የመጀመሪያ የፊደል ናት ብያቸዋለሁ። ለ ደግሞ እዚህ ጋር የምናገኛት የለቤተሰቡና አራተኛ ላይ የምናገኛት ናት ማለት ነው። ም ደግሞ የመቤተሰቡና የመቤተሰብ ስድስተኛ የምናገኛት ይች ማለት ነው። በአንድ ላይ ስናነበው ምን ይላል? ሰላም፣ ሰላም የሚል ቃል እንመሰርትበታለን ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ረ ዘ መ እነዚህን እንግዲህ እነዚህን ደግሞ አገጣጥመን ስንጽፋቸው ምን ይላል ማለት ነው። እዚህ ጋ ሳገጣጥማቸው ረዘመ ረዘመ የሚል ቃል እንመሰርትባቸዋለን ማለት ነው። ረ ማለት የመጀመሪያ ፊደል ናት የአማርኛ ፊደል ማለት ነው። ዘ ማለት የመጀመሪያ ፊደል ናት። መ ማለት ማለት የመጀመሪያ ፊደል ናት። እንግዲህ እነዚህ ፊደላት የአማርኛ ፊደሎች የመጀመሪያ የመጀመሪያ ፊደላት ናቸው ማለት ነው። የመጀመሪያ ድምጾች ማለት ነው። በአንድ ላይ ስንጽፋቸው ምን ይላል ማለት ነው ረዘመ ረዘመ የሚል ቃል እንመሰርትባቸዋለን። እረ ማለት እዚህ ጋር ምናያት ናት ማለት ነው። ዘ ማለት ደግሞ እዚህ ጋር ምናገኛት ናት ማለት ነው። መ ማለት ደግሞ እዚህ ጋር ምናገኛት እነዚህ ድምጾች የመጀመሪያ ናቸው ብያቸዋለሁ። በአንድ ላይ ረዘመ ረዘመ የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ተ ቋ ም እንግዲህ እነዚህን ደግሞ አገጻጽ የሚያስጽፋቸው ምን ይላል ማለት ነው። እዚህ ጋር ተቋ ተቋም እንግዲህ ታ ማለት እዚህ ጋር የምናገኘት የመጀመሪያ ፊደል ናት። ቋ ማለት ደግሞ የቀቤተሰብ ስምንተኛ የምናገኛት ናት ማለት ነው። ም ማለት ደግሞ የመቤተሰብ ስድስተኛ የምናገኛት ማለት ነው። እነዚህን ነጣጥዬ ስጽፋቸው እዚህ ጋር ተቋም፣ እዚህ ጋር ደግሞ በአንድ ላይ ተቋም ተቋም ይላል ማለት ነው። የሚል ቃላት እንመሰረትባቸዋለን ማለት ነው። ኦኬ ወደ ቀጣይ ሰነድ እንግዲህ ከዚህ ጋር ደግሞ የምናያት ሸጥ ሸለመ እንግዲህ እነዚህ ፊደላት ነጣጥዬ ነው የጻፍኳቸው ነጣጥዬ በአንድ ላይ ስጽፋቸው ደግሞ ምን ይላሉ ማለት ነው ሸለመ ሸለመ ሸለመ ሸ ማለት እዚህ ጋር የምናገኝ የመጀመሪያ ፊደል ናት ብያቸዋለሁ ለ የመጀመሪያ ናት እዚህ ጋር የምናገኛት ማለት ነው መ ደግሞ እዚህ ጋር የምናገኛት የመጀመሪያ ናት የአማርኛ ፊደላት የመጀመሪያ የመጀመሪያዎቹ ናቸው እነዚህ እነዚህ ተነጣጥለው ሲጻፉ ነው እንደዚህ ሸለመ እዚህ ጋር ተነጣጥለው የተጻፉ ናቸው። እዚህ ጋር ደግሞ በአንድ ላይ ስንጽፋቸው ሸለመ ሸለመ የሚል ቃል ይመሰርቱልና ማለት ነው። ኦኬ ወደ ቀጣይ ሲንሄድ ቀ በ ጠ እዚህ ጋር በአንድ ላይ ስንጽፋቸው ምን ይላል? ቀበጠ ቀበጠ። እንግዲህ ቀ ማለት እዚህ ጋር መናገኛት የመጀመሪያ ናት። እዚህ ጋር መናገኛት የመጀመሪያ ናት። እነዚህ ተነጣጥለው ሲጻፉ ነው ቀ በ ጠ እነዚህ ነጣጥለን ስንጽፋቸው እንደዚህ ይላሉ ማለት ነው። ወደ ቀጣይ ደግሞ እዚህ ጋር ስናነባቸው በአንድ ላይ ደግሞ እነዚህን በአንድ ላይ ስንጽፋቸው ምን ይላሉ? ቀበጠ ቀበጠ የሚል ቃል ይመሰርቱልና ማለት ነው። ይመሰርቱልና፣ በቃ ወደ ቀጣይ ስንሄድ በ ለ ጠ። እነዚህ ተነጣጥለው የተጻፉ ናቸው። የአማርኛ ፊደላት የመጀመሪያዎቹ ናቸው። እነዚህ ነጣጥ እየጻፍኳቸው ማለት ነው። ከዚህ ጋር ደግሞ በአንድ ላይ ስንጽፋቸው ምን ይላሉ ማለት ነው በ ለጠ በለጠ በለጠ እንግዲህ በማለት እዚህ ጋር የምን የጻፍ ናት ናት ማለት ነው። የመጀመሪያ ይፍደል ለማለት ደግሞ እዚህ ጋር ያየናት የመጀመሪያ ይፍደልናት ማለት ነው። ጠማለት ማለት ደግሞ እዚህ ጋር የምናያት የመጀመሪያ ይፍደልናት እነዚህ ተነጣጥለው ሲጻፉ እንደዚህ ናቸው። ከዚህ ጋር ደግሞ በአንድ ላይ ስንጽፋቸው ምን ይላሉ? በለጠ በለጠ የሚል ቃል ይመሰሩትልናል ማለት ነው። በለጠ የሚል ቃል ይመሰሩትልናል። ኦኬ ወደ ቀጣይ ስንል እንግዲህ እዚህ ጋር እንደምታዩት ደግሞ ወ ረ ዳ እነዚህ ተነጣጥሎ ሲጻፉ የአማርኛ ፊደላት ናቸው። የአማርኛ ፊደላት የመጀመሪያ ይቺ የመጀመሪያ ናት ወይ የመጀመሪያ ረ የመጀመሪያ ዳ ደግሞ የቤተሰብ ሆና አራተኛ የምናገኛታት ማለት ነው። እዚህ ጋር በአንድ ላይ ስንጽፋቸው ምን ይላል? ወረዳ ወረዳ የሚል ቃል ይመሰርትልና ማለት ነው። ወ ማለት እዚህ ጋ የመጀመሪያ የአማርኛ ፊደላት ናት ማለት ነው። ረ ደግሞ የመጀመሪያ ናት። ደ ደግሞ ቤተሰብ ሆነ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስንጸፋቸው ምን ይላል? ወረዳ ወረዳ የሚል ቃል ይመሰርቱልና ማለት ነው። ወረዳ የሚል ቃል ይመሰርቱልና ማለት ነው። እንግዲህ እንደምታዩት ወደ ቀጣዩ ስንሄድ፣ ኦኬ ወደ ቀጣዩ ስንሄድ እንግዲህ እዚህ ጋ ደግሞ ምን ዘመረ በአንድ ላይ ስንጽፈው ምን ይላል? ዘመረ ዘመረ። እንግዲህ ዘ ማለት እዚህ ጋር የመጀመሪያ አማርኛ ፊደል ናት ብያችኋለሁ። መ የመጀመሪያ ናት። ረ የመጀመሪያ ናት። በአንድ ላይ ስንጽፋቸው፣ ደግሞ ስናገጣጥመው፣ ስንጽፋቸው ዘመረ ዘመረ የሚል ቃል ይመሰርቱልናል ማለት ነው። ዘመረ የሚል ቃል ይመሰርቱልናል። ዘህ እዚህ ጋር የምናገኘው የመጀመሪያ ፊደል ናት ብያችኋለሁ። መ እዚህ ጋር የምናገኘው የመጀመሪያ ፊደል ናት። እረ ረ ደግሞ የመጀመሪያ ፊደል እዚህ ጋር የምናገኘው ናት ማለት ነው። እነዚህ ተነጣጥለው ሲጻፉ ዘ መ ረ ተነጣጥለው ሲጻፉ ማለት ነው። በአንድ ላይ ሲጻፉ ደግሞ ዘመረ ዘመረ የሚል ቃል ይሰጡናል ማለት ነው። ኦኬ ወደ ቀጣይ ስንሄድ የ ሰ ው እነዚህ ተነጣጥለው ሲጻፉ የ ሰ ው በአንድ ላይ ሲጻፍ ደግሞ ምን የሰው የሰው የሚል ቃል ይመሰርት እና ማለት ነው። ይ ማለት እዚህ ጋር የምናገኛት የአማርኛ ፊደል የመጀመሪያዋ ናት። ሰ ማለት ደግሞ እዚህ ጋር የምናገኛት ሰ ማለት ደግሞ እዚህ ጋር የአማርኛ ፊደል የመጀመሪያዋ ናት ማለት ነው። ው ማለት ደግሞ የው ቤተሰብ ሁለተኛ የምናገኛት ናት ማለት ነው። ሰው ማለት የሰው የሰው የሚል ቃል ይመሰርቱና በአንድ ላይ ስንጽፋቸው ማለት ነው። ኦኬ ወደ ቀጣይ ስንሄድ ነ ነገረ ይህን በአንድ ላይ ስንጽፈው ምን ይላል ማለት ነው። እዚህ ጋር ነገረ ነገረ ይላል። ነ ማለት የመጀመሪያ ፊደል እዚህ ጋር የምናገኛት ናት። ብያቸው አለው ግን የመጀመሪያ ናት፣ ረ የመጀመሪያ ናት። እነዚህን አገጣጥመን ስንጽፋቸው ምን ሚል ይሰጡናል ማለት ነው። ነገረ የሚል ቃል ይመሰርቱልና ማለት ነው። ነገረ የሚል ቃል ይመሰርቱልና እነዚህ ምንድናቸው? አገጣጥመን ስንጽፋቸው እነዚህ የተነጣጠሉትን አሁን ነ የራሷ እናት ጌ የራሷ እናት ሬ የራሷ እናት ግን እነዚህን እንዴት እናደርግ እንደምንጽፋቸው እዚህ ጋር ስናገጣጥማቸው ምን ይላል ነገረ የሚል ቃል ይመሰሩትልና ማለት ነው ኦኬ የዛሬ ቪዲዮ የአማርኛ ፊደላትን አገጣጥሞ መጻፍ የአማርኛ ፊደላትን አገጣጥሞ መጻፍ እንዴት እንጽፋቸዋለን እንዴት እናነብባቸዋለን የሚሉትን ነበር አዘጋጅቼ እጅላችሁ የመጣው በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም ቆዩ።